ሰላም ጤና ስትልኝ የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሮብ ይመጥናቸዋል እያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃቸዋለሁ። ቀጥታ ወደ መረጃዎቹንም አልፋለሁ። መረጃን የማስቀድምላችሁ በአማራ ክልል እየተደረገ ያለው ዘመቻ በሰሜን ወሎ ቀጠና ግዳጅ የተሰጠው ጀነራል ዘውዱ ውሰት አርጌ እንደሆነ ተገልጿል። መከላከል፣ መሳብ እና መምታት የጥላትን ቀጠና መርጦ ማጥቃት በተለይ በምስራቅ አማራ ደቡብ ወሎ እና ሰሜን ወሎ ቀጠናዎችን ሰሜን ሸዋ እና ደቡብ ወሎ ጎጃም አንዳንድ ቀጠናዎች እንግዲህ በኩታ ገጠም የሚገናኙባቸው ቀጠናዎችንም በወሎ እንደ አንድ ኮሊደር ተደርጎ ተወስዷል። መካነ ሰላም ምስራቅ ጎጃም ቁጥር ሁለት ተብሎ ተመድቧል። ደቡብ ጎንደር እና ሰሜን ወሎ በአንድ ላይ ጣምረው በቁጥር ሶስት ተመድቧል። ጋሻናና ና ማጮ እንደገና በቁጥር አራት መድቦታል። ደቡብ ጎንደር እብናት ሰሜን ወሎ ላሊበላ በአንድ ላይ ተጣምሯል። እንግዲህ አድማጮቻችን፣ ተመልካቾቻችን ኩታ ገጠም የሚገናኙባቸው ቦታዎችን የተከፋፈሉበት ሁኔታ ነው ያለው። ዘመቻው የማልቅበት ብልጽግና እንግዲህ እስከ ሰኔ ሰላሳ የሚል ዘመቻ አውጥቷል። በዚህ ዘመቻ እንግዲህ ኮማንዶና አየር ወለድም ይሳተፋል ነው የተባለው። ዘመቻው ፋኖ አባላት በተለይ የፋኖ አመራሮችን መያዝ መግደል ይላል እንግዲህ በእርሻ ሰዓት የገበሬን ማሳ ለማመስ ይህንን እቅድ ይዞ ተዘጋጅቷል። በአማራ ክልል እንግዲህ ሰሞኑን እንግዲህ ለሕዝብ ስብሰባ አድርገው ፊልም እያሳዩ እንደነበር ተገልጿል። እንግዲህ ብልጽግና በአማራ ክልል ዘመቻው እንግዲህ እስከ ሰኔ ሰላሳ ነው ተብሏል። እንግዲህ በዋናነት የፋኖ መሪዎችን መያዝ መግደል ተካቶበታል። ፋኖ ትጥቅ የፋኖ ትጥቅም ይፋ ሆኗል። ብሬን ፋኖ በብዛት እንደታጠቀ፣ ዲሽቃ ፋኖ በብዛት እንደታጠቀ፣ ሞርተር ፋኖ በብዛት እንደታጠቀ ካልኩሌት አድርጓል። ይሄንን አስቀድሞ እንግዲህ አሁን ብልጽግና በውጊያ ሂደት ጥናት ያደረጋቸውን ነው በሰነዱ ላይ ይፋ ያደረገው። ይሄ የእነሱ መረጃ ሾልኮ ነው የወጣው። በመረጃው አቀማመጥ ላይ እንደተረዳ ነው። እና እንዳየነው ከሆነ ትክክለኛ መረጃ አግኝቷል። ትክክለኛ መረጃ አግኝቷል ስንል ከዚህ በፊት ወታደራዊ ትንተናዎችን በሚሰጥበት ጊዜ አንድ ወታደር ወደ ግዳጅ ቀጠና ከመሄዱ በፊት ወደ ግዳጅ ቀጠና ሲሄድ ምን እንደሚገጥመው፣ አብሮ የሚዋጋው ጠላት በቁጥር ምን ያክል እንደሆነ ከዚሁ ጋር ጠላት ምን አይነት መሳሪያዎችን እንደታጠቀ ማወቅ አለብህ። እነዚህ መሳሪያዎች ካላወቅ ሽፋን መስጠት አትችልም። ጠላት ታንክ ኖሮት ጠላት ዙ 23 ኖሮት አንተ ግን ዙ 23 ከሌለ ታንክ ከሌለ ይሄንን ውጊያ ልታሸንፍ አትችልም ማለት ነው። ምክንያቱም ዙ 23 ሲተኮስብህ በዲሽ ቃ ልትመልሶ አትችልም ምክንያቱም የዙ 23 ውጤት ርቀት እና የዲሽካ ውጤት ርቀት አንድ ስላልሆነ ማለት ነው። ታንክ ሲተኮስብህ አንተ በብሬን ልትመልስ አትችልም። ምክንያቱም የብሬን መጠንና የታንክ መጠኑ ስለማይመጣጠን ማለት ነው። አሁን ብልጽግናዎች በፋኖ ቀጠና እንግዲህ ከራሱ ከአማራው መረጃ አግኝቷል። አንዳንድ ባንዳዎች ፋኖ የታጠቃቸውን ትጥቆች ዘርዝሮ ነግሯቸዋል። በትክክል ፋኖ መካከል የሚገኘው እንደነ ብሬን መተረየስ እና ዲሽካ ሞርተሮች በብዛት እንደሚገኙ ይታወቃል፣ በተለይ ምስራቅ አማራ ፋኖዎች። ስለዚህ አሁን እኛ ለፋኖች የምናስተላልፈው መልዕክት ምንድን ነው? የመሳሪያ አይነቶቻችሁ ታውቋል፣ ምናልባት የሰው ኃይላችሁን ሊያውቁ ይችላሉ። ይህንን እንግዲህ መወጣት የምትችሉት እናንተ ጠላት ይመጣበታል የተባለውን ቦታ በደፈጣ በመያዝ ቁልፍ ቁልፍ የሆኑ ቦታዎችን እና ገዢ መሬቶችን ቀድሞ በመያዝ እና ከአየር እና ከከበር መሳሪያ ራስን ከለላ መከታ በመስጠት ጥንቃቄ በተሞላበት ሁኔታ ጠላትን መጠበቅ እና በተለይ የጠላትን ሎጅስቲክ ዋጋ ቢስ ማሳጣት እና የማዕከል ስበቱ እንዳይረጋጋ ማድረግ በደፈጣ ውጊያዎች ናቸው። እንግዲህ ይሄ ውጊያ ሊከሽፍ የሚችለው ለፋኖች የምናስተላልፈው መልእክት አንዱ ይሄ ነው። ምክንያቱም እነሱ ጥናት አድርጓል፣ መሳሪያቸውን ጥናት አድርጓል፣ የሰው ኃይላቸውን ጥናት አድርጓል። ኩታ ገጠም አካባቢ ያሉት ምን ያክል እንደሆኑ ምን ያክል መሳሪያ እንዳለ በውል በቁጥር ደርሰውበታል፣ ማለት ነው። ስለዚህ ፋኖ ማድረግ ያለበት ምንድን ነው? የደፈጣ ስልትን መጠቀምና የጠላት ሎጂስቲክ፣ ከቦታ ወደ ቦታ ሲንቀሳቀስ ወደ ግንባር ቀጠና ሲንቀሳቀስ ቁልፍና ወሳኝ ለደፈጣ መቺ የሆኑ ቦታዎች ላይ መረጃዎችን ተከታትሎ አስቀድሞ ቦታን በመያዝ የጥላትን እቅድና ፕሮግራም ማክሸፍና እንዲሁም የማዕከል ስበቱ እንዳይረጋጋ ማድረግና የተለያዩ ግንባሮች ላይ ውጊያ መክፈት እና ግራ ማጋባት፣ ይሄ ነው የፋኖ ስራ መሆን ያለበት። አድማጮቻችን ተመልካቾቻችን፣ ሌላው አዊ ዞን እንጅባራ ወታደራዊ ተሽከርካሪ ላይ ጥቃት ተፈጽሟል። እንግዲህ አድማ ብተናዎች ተጎድቷል። በኦሮሚያ ክልል ከቀበሌ ጀምሮ እስከ ወረዳ ያሉት አመራሮች ስልጠና ሊገቡ ነው። እንግዲህ ወታደራዊ ስልጠና ሊወስዱ ነው። እነዚህ የሚሊሻ አዛዦችን እንደዚሁም የፖሊስ የተለያዩ በስልጣን ላይ ያሉት ወታደራዊ ስልጣን ላይ ያሉትም እንደገና ደግሞ ሲቪል የሆኑትም አዋሽ ማሰልጠኛ ይገባሉ። ከነገ ጀምሮ ስልጠናው ለአርባ ቀን የሚቆይ ተብሏል። የስልጠናው ዋና ዓላማ እንግዲህ እነ ሽመልስ አብዲሳ እስከሚገልጹ ድረስ መረጃው አልወጣም። አድማጮቻችን፣ ተመልካቾቻችን ኦሮሚያ ክልል እንግዲህ አሁንም የሰዎች እገታ ተጠናክሮ የቀጠለበት ሁኔታ ያለው በኦሮሚያ ክልል በአርሲ ስሬ ወረዳ ሀምሳ ሰው በተሽከርካሪ ላይ እንግዲህ ከተሽከርካሪ ላይ አግቷል። ይሄ እገታ እንግዲህ አሁንም ተጠናክሮ የቀጠለበት ሁኔታ ነው ያለው። እነ ሽመልስ አብዲሳ እንግዲህ የዚህ ስልጠና ዋና ዓላማ ይፋ አላደረጉትም። ይፋ ሲያደርጉ በትክክል መረጃው ሲወጣ እኛም ለአድማጭ ተመልካቾቻችን የስልጠና ዋና ዓላማ ይፋ እናደርጋለን ማለት ነው። ምናልባት ወልቃይት ጠገዴ አካባቢ እንደዚህ አይነት ስልጠናዎች ተሰጥቷል። ከቀበሌ ጀምሮ እስከ ዞን ያሉ አመራሮች እንደነሸት ነበለ ሁሉ የታጠቁበትንና ሚኒትሪ የለበሱበት ሁኔታ ነው ያለው። ህዋት ይህንን በመመልከት ከፍተኛ ንዴትና ካርባ ወይም ማብራት እስከመጨበጥ ደረጃ የደረሰበት ሁኔታ ነው የነበረው። ምናልባት እቺ ነገር አጀንዳውና ሴራው አንድ አይነት ይመስለናል። እንግዲህ ያው ከዚህ ውጭ ይሆናል ብለን አናስብም። ሌላው በትግራይ የነጌታቸው ረዳ አንጃ ፓርቲ ማንፌስቶ ይፋ አድርጓል። የወልቃይት ጠገዴ አካባቢውን በካርታ ያካተተ ነው። እንግዲህ ይፋ ያደረገው ከህዋት ከህዋት የተጣላው የጌታቸው ረዳ ህዋት አወዛጋቢ የማንነት ጥያቄ የሚነሳባቸው ቦታዎችን ከትግራይ ካርታ ጋር ያካተተበት ሁኔታ ነው ያለው። ማኒፌስቶቸውን ይፋ አድርጓል። እንግዲህ አድማጮቻችን፣ ተመልካቾቻችን፣ እንግዲህ ዞሮ ዞሮ ህዋት ተገነጠለ፣ ህዋት ተጣላ፣ ህዋት ለሁለት ተከፈለ፣ ህዋት ለአራት ተከፈለ፣ ለአምስት ተከፈለ። ከዚህ በፊት አንድ ያልኳችሁ ጉዳይ ነበር። ካርታና ፕላናቸው፣ ስራቸው አንድ ነው። ስማቸውን የተለያየ እንጂ አባታቸው አንድ ነው። ይሄን ልታውቁት ያስፈልጋል። የደብረጽዮን ህወሓት የፕሪቶሪያው ስምምነት በትክክል ተግባራዊ አልሆነም። ተፈናቃዮች ወደ ቦታቸው አልገቡም። ተፈናቃዮች ወደ ቦታ ከመግባታቸው በፊት ደግሞ የእኛ ታታቂዎች ቀድሞ መግባት አለባቸው ነው የሚለው። ይሄ ማለት ምን ማለት ነው? ወልቃይት ጠገዴን በራሳችን ስም በራሳችን ቢሮ በራሳችን አሰራር በራሳችን ሰራዊት ነው እያሉ የሚገኙ ማለት ነው። ታዲያ የነጌታቸው ደግሞ ከደብረ ሲሆን ቡድን ጋር ሲጣሉ ምንድን ነው ያደረጉት? ወልቃይት ጠገዴን ከትግራይ ካርታ ጋር ያገናኙ። ዞሮ ዞሮ ምንድን ነው እኛም ወልቃይት የትግራይ ነች ነው እያሉ ያሉት። ነደብረ ሲሆንም የጌታቸው አንጃም ወልቃይት የትግራይ ነች ነው እያሉ ያሉ ወልቃይት የአማራ ነች እያለ አይደለም፣ የሱዳን ነች እያለ አይደለም፣ የኦሮሞ ነች እያለ አይደለም። ዞሮ ዞሮ አባታቸው አንድ ነው፣ ስማቸውን ነው ያለያዩ። መጨረሻ የለማም የገመችውም ስም ይለያይ እንጂ አባታቸው አንድ ነው ማለት ነው። በሌላ መረጃ አውሮፓ በጨለማ ተውጧል። ስፔን፣ ፖርቱጋል፣ ከፊል ፈረንሳይ ማብራት ተቋርጧል። የኤሌክትሪክ ባቡሮች ከስራ ውጪ ሆኗል። ከምድር በታች ያሉት የባቡር ተቆጣጣሪዎችም የእጅ ባትሪያቸውን እያበሩ ወደ ላይ የወጡ እንደሚገኙ ነው የተገለጸው የትራፊክ ችግር ገጥሟቸዋል ማብራት በመቋረጡ የኤሌክትሪክ መቋረጥ ሰበቡ ስፔን ነች ተብሏል እንግዲህ አንደኛው ሀገር ለአንደኛው ይሸጣል በዚህ ምክንያት ነው እንግዲህ ሁሉም በአንድ ጊዜ ማብራት ያጡ ተብሏል እንግዲህ የአውሮፓ ህብረትም እየመረመርኩ ነው ያለበት ሁኔታ መኖሩን ተገልጿል በጣም የሚገርም ነው ጎበዝ እንግዲህ በአንድ ሚላንጭ የሚተኮስ መሳሪያ ሆኖ ነው ቁጭ ያለው። አውሮፓ የሰለጠኑ ሀገሮች ናቸው ሲባሉ እንግዲህ አንዱ ጋ ሲጠፋ አንዱ ጋ እንደ መንታ ልጆች የሆኑበት ሁኔታ መኖሩን ነው እየተገለጸው። ሌላው አድማጮቻችን፣ በአለማችን ሁለቱም የኒውክለር ታጣቂ ሀገር ህንድና ፓክስታን እርስ በርስ ተተኩሷል። ቶክስ መክፈታቸው ተሰምቷል። በከባድ መሳሪያ የታገዘ የህንድ እና ፓክስታን ለሰዓታት የቆየ ነበር ተብሏል። እንግዲህ ህንድ ወደ ፓኪስታን ውሃ ላይም ተጽዕኖ እንድትጥል ተደርጓል። እንግዲህ አድማጮቻችን ተመልካቾቻችን፣ እንግዲህ ሁለቱም ኒውክለር አላቸው። እንግዲህ ሀይልሉ ያስፈልጋል ማለት ነው። ሌላው ህወሓት በሁለት ሳምንት ጊዜ ውስጥ ጉባኤ ካላደረገ እና ለምርጫ ቦርድ ካላሳወቀ ከግንቦት አምስት ሁለት ሺህ አስራ ሰባት በኋላ በይፋ ይሰረዛል ተብሏል። ይሄ ደብረ ሲዮን ቡድን ነው ጎበዝ። የመጨረሻው ህዋት እንግዲህ ስብሰባ ለመጥራት ፍቃደኛ እንዳልሆነ መዘገቡ የሚታወቅ ጉዳይ ነው። ህጋዊ ሰውነት ይመለስልኝ እያለ ነው። ይሄ ካልሆነ ወዮላችሁ እያለ ማስጠንቀቂያ እየሰጠ ይገኛል። እንግዲህ ህዋት ያልፋል ወይስ አሁንም ይሰረዛል? የሚሉት በርካቶች ሀሳባቸውን እየሰጡ ይገኛሉ። ይህንን አብረን የምንከታተል ይሆናል። አድማቾቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እንገናኛለን። መልካም ቀን እንደሆነላችሁ መኛለው። ሰላም አሉን